ሰላም አድማጭ ተመልካቾቻችን እንዴት ናችሁ? የቀነኒ አዱኛ አሟሟት እንግዲህ አሁን ላይ በብዙዎች ዘንድ ራሷን እንዳላጠፋች እየተነገረ ይገኛል። ይሄ ደግሞ ብዙዎችን እያስማማ ያለ ጉዳይ ሆኗል። ምንም እንኳን ጉዳዩ በሕግ የተያዘ ቢሆንም ነገር ግን ደግሞ እስካሁን ድረስ ባሉት መረጃዎች ራሷን እንዳላጠፋች ብዙ ሰዎች እየመሰከሩ ወዳጅ ዘመዶች ብቻ ሳይሆኑ ትንታኔዎችን በዚህ ዙሪያ ላይ የሚሰጡ ሰዎች ልምድ ያላቸው ሰዎች ጭምር እየተናገሩ ይገኛል ማለት ነው። በዚህ በቲክቶክ ፕላትፎርም ላይ የሚታወቀውን ቀዌ መሌ የሚለውን ሰው ካወቃችሁት በጣም አሳማኝ የሆኑ መረጃዎችን እያሰባሰበ እንደሚለቅ ይታወቃልና አንድ ሁለት እሱ ያነሳቸውን መረጃዎች ልንገራችሁና ሰፋ ያለውን ደግሞ ትንታኔ እመለስበታለሁ ማለት ነው። ይህ ወጣት እንግዲህ እንደሚናገረው ከሆነ መረጃዎችን አግኝቻለሁ በትክክል እንደሚለውና በራሱ አተያይ በራሱ እይታም የተነተናቸው አሳማኝ የሆኑ ፖይንቶችን ላጋራችሁ። አንዱዓለም ከቀነኒ ጋ ግጭት ውስጥ በገባበት ሰዓት ወይንም ሰከንዶች ድንገት ይገፈትራትና የአልጋው ጫፍ ማዕዘን ራሷን ይመታታል በዚህ ሰዓትም ትወርቅና ምንጣፍ ላይ ትዘረራለች። በዚህ ሰዓት ይደናገጡና እሷን ለማንሳት ይሞክራሉ። ቤት ውስጥ እንግዲህ የአንዱዓለም እህትና ሰራተኛዋ አለች ነው የተባለው። በዚህ ሰዓት ከቆይታ በኋላ ሕይወቷ ያልፋል ማለት ነው። ይህች ልጅ በዚህ ሰዓት እሱ ምንድን ነው ያደረገው ልጆች ጋር ተሯሩጠው እንዲደውሉለትና ለሰዎች ይህንን ጉዳይ እንዲያወያይ ቅርብ ላሉ ቅርብ ለሆኑ ጓደኞቹ ይህንን ነገር ይናገራል። በዚህ ሰዓት ምንድን ነው የተጠነሰሰው ሴራ ማለት ነው። ልጅቱን በምንጣፍ ጠቅልለው እታች እንዲጥሏትና ወድቃለች የሚል መረጃዎችን እንዲያሰራጩ ይነገራቸዋል። ከዚህ በኋላ እንግዲህ በአንዱዓለም መኪና እታች የነበረ አንድ ሰው ነበረ፣ በባንክ ሹፍርና ተቀጥሮ የሚሰራ ሰው ማለት ነው። ያንን ልጅ እያሽከረከረ እንዲሄድ ነው የተደረገው። እሱ እንግዲህ መኪናውን ቶሎ ያስነሳና ማሽከርከር ይጀምራል። ከዛ በኋላ እንግዲህ መንገድ ላይ ህይወቱ እንዳለፈ ነው የተነገረው ይች ምስኪን እህት ማለት ነው። ስለዚህ ይሄ ተንታኝ እንደሚነግረን ነገሩ እንግዲህ ኢሞሽናሊ በድንገት የተፈጠረ ግድያ ሊሆን ይችላል ወደሚለው ያመዝናል ማለት ነው። ከዛ በኋላ እንግዲህ በርካታ መረጃዎች በየአስር ቀኑ በየአስራ አምስት ቀኑ እየወጡ ይገኛሉ። በአቃቤ ሕግ በኩል እንደምታውቁት የአስክሬን ምርመራ ካካሄዱት የሕክምና ባለሙያዎች መካከል የተወሰኑት ከሀገር ውጭ ስለሆኑ እነሱን ለማግኘት ጥረት እያደረግኩኝ ነው ብሏል። በአንድ የግድያ ወንጀል ዋና ማስረጃ ተደርጎ የሚቆጠረው የፎረንሲክ ፓቶሎጂ ምርመራ ውጤት ነው። ይሄ ውጤት ደግሞ ከመጣ በኋላ ሟች የሞተበትን ምክንያት ቁልጭ አድርጎ ስለሚያስቀምጥ አሟሟቱ በተፈጥሮ የተከሰተ ወይም በሰው የተፈጸመ ሊሆን እንደሚችል ያለማወላወል ያስረዳል ማለት ነው። ለፖሊስ ምርመራም ይሁን ለፍርድ ቤት ውሳኔ ወሳኝ ማስረጃ በመሆኑ ብዙ ጊዜ የወንጀል ተጠርጣሪዎች ድርጊቱን ፈጽመው ከሆነም ማለት ነው የማምለጫ ቀዳዳ ያሳጣቸዋል ማለት ነው። እንግዲህ ወንጀሉ ከፍተኛ የሆነ የህዝብ ትኩረት ያረፈበት በመሆኑ የአስከሬን ምርመራ ባለሙያዎቹ ምርመራውን ካካሄዱ በኋላ የመጀመሪያ ደረጃ ውጤቱን ሰጥተው ለፖሊስ ማብራሪያ ጥያቄ መልስ ሳይልኩ ለምንም ጉዳይ ቢሆን ከሀገር መውጣት አልነበረባቸውም። ባይነ የምርመራ ማረጋገጫ ውጤቱ ላይ ሁሉም መፈረም ስለሚኖርባቸው አስገዳጅ ጉዳይ ገጥሟቸው ከሀገር መውጣት ከነበረባቸውም ቀሪ ባለሙያዎች የማብራሪያ ጥያቄውን ውጤት እንዲያሳውቁ በፍርሚያቸው ፈቃዳቸውን ማስተላለፍ የሚችሉበት እድል አልነበረም ወይ ያስብላል። በጣም የሚገርም ነው። ኬዙ እንግዲህ ሰው የታሰረበት ወይንም የእስረኛ ኬዝ ነው። የተጠርጣሪን ጥፋተኝነት ወይም ንጹህነት የማረጋገጥ ኃላፊነት ያለበት ፖሊስም ይሁን ጉዳዩን የሚመለከተው ፍርድ ቤት እንዲህ ባሉ ክፍተቶች ሳቢያ የምርመራና የፍርድ ሂደታቸው ሊጓተትባቸውና ለማብራሪያ ጥያቄው ምላሽ እስኪሰጥ ድረስም በጊዜ ቀጠሮ የታሳሪውን የዋስትና ወይም ነፃነት መብት እንዲያደርጉ እንዲያገኙ ሊያስገድዳቸው ይችላል ማለት ነው። ሌላውና ሁለተኛው ደግሞ የቀነኒን የግል ማስታወሻ ይመለከታል። ይህ እንግዲህ በጣም የሚገርም ነው። የሟች ማስታወሻ በጠበቃዎች የመገኘት ተገቢነት ላይ ጥያቄ በጣም ያስነሳል። አሟሟቱ ያልታወቀና በምርመራ ላይ ያለ ማንኛውም ሟች የተዋቸው የጽሁፍ ማስረጃዎች፣ የግል ማስታወሻዎች፣ የድምፅም ይሁን በሌላ መልክ የተደረጉ መልእክት ልውውጦች ለፖሊስ ምርመራ በጣም ጠቃሚ ግብአቶች ናቸው ብለን እናምናለን። የሟችን ለሞት ስላበቃው ምክንያት ፍንጭ ሊሰጡ ይችላሉ የሚል ምክንያታዊ ግምትም አለ። ስለዚህ የቀነኒ ማስታወሻ ለምርመራ ስራው ጠቃሚ በመሆኑ መገኘት የነበረበት በፖሊስ እጅ ነበረ። የተከሳሽ ጠበቃ እንዳሉት ማስታወሻው ቀነኒ በርካታ ጊዜ እራሷን ለማጥፋት መሞከሯን ያመለክታል። በእርግጥ ምንም እንኳን በኋላ ላይ በማስተባበያ በፖሊስ እጅ ነው የሚገኘው ቢባልም ይሄም አንዱ እንግዲህ ቀለል ያለ፣ ምክንያቱም የትኛውንም ሰው ሊሸውደው የማይችል ተራ የሆነ የአሸዋወድ ስልት ስለሆነ በጣም የሚታይ አይን ያወጣ ስለሆነ ትክክለኛው ውሳኔ ይሰጣት እንላለን እንግዲህ የቀነኒ ማስታወሻ ቀነኒ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን ተረድቻለሁ ቢልም ጠበቃው የሞቷ ምክንያት ከዚሁ ጋር የተያያዘ ነው ብሏል። በጣም በሚገርም ሁኔታ ፍርድ ቤቱ ይሄንን የቀነኒ ማስታወሻ ነው የተባለ ሰነድ ለክርክሩ በቂ ግብዓት ሊሆን ይችላል ብሎ ካመነበት ትክክለኛነቱን ለማረጋገጥ በፎረንሲክ የማስመርመር ትዕዛዝ ሊሰጥ ይችላል። የሆነ ሆኖ ግን የቀነኒን አሟሟት ምክንያት ከጠበቃው ይልቅ ፖሊስ ቢያጣራው ተአማኒነቱና ሕጋዊ ቅቡልነቱ ጥብቅና ከቆመው አካል ይልቅ ምርመራ ለሚካሄደው አካል ይቀርባል። ተጠርጣሪውንም ቢሆን የሚጠቅመው ይህ አሰራር ነበር። ስለዚህ ይህንን ሰነድ ፖሊስ እንዴት ሳያገኘው ቀረ ያስ ብላል ማለት ነው። ቀድሞ ሌላው ጓደኞቹ በተለይ የአርቲስቱ ጓደኞች ብዙ ጊዜ ሲያጣጥሉ ነው እየታየ ያለው በዚህ በሶሻል ሚዲያ። ይሄ ከምን አንጻር ይመስላችኋል? ምክንያቱም ልክ ነው። ጉዳዩን ህግ ይዞታል። ህግ የያዘው ጉዳይ ነው። ይሁንና ግን ተጠቂዋ ቀጥተኛ ተጠቂዋ ቀነኒ ነች። ስለዚህ አላደረገውም ወይንም ምንም እንኳን ገና ፍትህ ባልተሰጠበት ራሷነች ራሷን ያጠፋችው እያሉ በተደጋጋሚ ሲናገሩ እንሰማለን። አንዳንዶች ደግሞ ከናካቴው ዝምታን መርጠው ጠፍተዋል። ለምሳሌ መስኪን ማየት እንችላለን። መስኪ መንጌ ጭራሽ አካውንቷን ዲሌት አድርገዋለች፣ አጥፍተዋለች ሰሞኑን በጣም ነው የሚገርመው፣ ምን ያህል እንደከበዳት። ስለዚህ በቀላሉ መታለፍ ያለበት ነገር አደለም ነው የምንለው። ይህን ጉዳይ እስከ ሌሊት ድረስ ከጓደኞቹ ጋር ሲዝናና ነበር ተብሏል። የዛን ቀን ይህን ነገር በእለቱ ሰምተናል። እንግዲህ እነሱ እንደተናገሩት ሲጠጣ፣ ሱሳ ሱሶችን ሲጠቀም ደግሞ ባህሪው እንደሚቀየር ብዙ ሰዎች እየተናገሩ ይገኛሉ። ሰው ጭራሽ ጠበቃ ተብየው አይን ባወጣ መንገድ እንዲወጣና ሀዘኑን እንዲጨርስ ነው እያለ ያለው። በጣም ይገርማልና ፍትህ ፍትህ ፍትህ ለቀነኒ ነው የምንለው። አሁንም ቀጣዩ ደግሞ ምን ሊሆን እንደሚችል አብረን የምናየው ይሆናል።